ሳንታ የእንጀ ብርቅዬ ምን ክፋት አለው? ታዲያ ተናሾ ወይ እዚህ ተጓደኞች ዘንድ አልቅረብ እንዴ? እዛ እኮ እናቴ ድሃውም፣ ሀብታሙም፣ ቆርጆውም፣ ፉንጋውም ሁሉም ነው እናቴ ቁጭ ብሎ አቄቄር የሚያወጣው እናቴ። ተያማን ነው ሰብሰብ ብዬ ብገባ ይሻለኝ ነገ አቃቂያ ከሚወጣልኝ። ይህ ብርቅዬ ደግሞ የእናንተ ባልንጀርነት ግን እንዲሁ ሀያቱ ላይ ነው። እንዲሁ አንችም ሁሽ አንችም ምንድን። እኔ ላይ ያያችሁትን መጥፎ ነገር እንዲህ አስተካኪው ብላችሁ ብትመክሩኝ እሳ አይሻልም? እንዲ ከምታጉሙ ተምቱ እርስ በራሳችሁ ዝም ብላችሁ ቡናችሁን ለጉ። እኔ እዚህ ላይ ቁም ነገር ላወራ ነው፣ እንዲሁን ማትረቡ እንዴምን ዋላችሁ ደህና ዋላችሁ እግዚአብሔር ይመስገን እግዚአብሔር ይመስገን እንዴት ዋላችሁ ደህና ናችሁ ደህና ነኝ ክብር ይስማ ደህና ነኝ ሰሞኑን እስኪ እንደው ደህና አይደለሁም ለነገሩ ይበለኝ ያው ይበለኝ ተፈጣሪም እኮ ርቅ ያለው እናንተዬ እንደ ቻይንዬ እኮ ጉድ ሰራችኝ ጉድ ጉድ ጉድ ሰራችኝ እናቴ ዓለም ሰልጥናለች አንቺ በጠቃጠቆ ቴሌፎን በጠቃጠቆ ስልክ ዓለምን እየዳሰሻት አይደለም? ይሄኛው ስልክ የተሻለ ነው ዓለም እንዳሽበት ብላ ዮ ይሄንን ተኔ ፊት የሚያክል ስልክ ገዝታ ሰጠች። ተኔነታችው ተዓለም እንደሰነበተ እችልና ያንን በገዛችልኝ ስልክ እንዲሁ ገልበጥ ገልበጥ ገልበጥ ጥቅጥቅ እያደረኩኝ አንዴት ተፌስቡክ እኮ አንዴ ተዩቱብ አንዴ ተቲክቶክ እኮ እንዲሁ ሳንዛርጥ ጠዋት የምጠልውም ጠሎት ይሆን፣ ምግብም ስበላ የምጠልው ጠሎት ጠፋኝ። እናንተዬ፣ ድሮ እኮ ጠዋት ተነስቼ እናቴ ገና ገና አውራ ዶሮ ሲጮ ተነስቼ ውዳሴ ማርያም የና አንብቤ ጠሎት የና አድርሼ እንዲሁ ሲያሻኝም በርከክ ጎንበስ ቀና ብዬ ሰግጄ ከአምላክ ጋር አውርቼ ነበረ ቀኔንም ጀምር። ምግብም ስበላ ከማዕድስ እርብ አማትቤ ጠልዬ ለእኔ የሰጠኝ አምላክ ላልሰጣቸው እንዲያስባቸው ተሱ ተማጥኜ ነበረ ምበላ። አሁንስ አሁን ይኸው ዕድሜ ላይ ነኝ። ይህንን የሚያክል ስልክ ሰጠችኝ። አተነስቼ ጠሎ በማደርስበት ሰዓት አንዴ ቲክታኮ አንዴ ተኢንስተግራሙ ታፊያሱ እንዲሁ እንዲ ያዘልለኛል። እንዲሁም እኮ እንዲ አንድ በአንድ እኳ አልጠና ምናንተ ያዘልለኛል ዘ ዘ ዘ እንዲሁም ይጨንቀኛል። እንዲሁ ደስታ አይሰጠኝም። ለነገሩ እንደ ተእግዚአብሔር ረስርቆ ደስታት የት አለና? እንዲሁ ተሱ ላይ ተጣብቀን እኮ እግዚአብሔርን ምረሳ ነው። እሱ የእረብ ያለን እንጂ በቸርነቱ እያኖረን ነው እንጂ እንዲሁ ምን ልላችሁ ነው፣ ይሄ ቲክቶክ ላይ የምትጫወቱ ልጆቼ ቲክቶክ ላይ የምትጫወቱ ልጆች እረት ወደብ ግዙ ረ እንዲሁም ፈጣሪ ዝም ሲል እንዲሁ የማይ የማይሰማ እንዲ የማይቀጣ አታደርጉት እናንተዬ። እንዲ ሰሞኑን ይውላችሁ እንዲሁ የፈረደበት ስልክ እንዲሁ ገልበጥ ገልበጥ እያርኩሳይ ይሄ ጌም ይጫወታሉ። ጌም ይጫወቱና ልጅቷን ምን ቢቀጣጥሩ ነው? ውይ አምላክ እስራኤል! እንዲሁ ለሰሚውም ግራ ነው እናንተየ። የምንጠዳዳበት ውስጥ ያለውን ውሃ እያዳሽ ህዚ ላይ አፍሽው አላት። አሞቴ ይፍሰስ። እሷስ እሺ ብላ መቀበሏ ለሸርፍራፊ ገንዘብ ብላ እንዲሁ። ልጄ ብትሆንማ ይኸው፣ እንዲሁ የፈለገ ይምጣ እንጂ እናንተየ፣ እንዲው ይኸው

እኛ ድሮ እኮ እንቀጣ እንዲ እንደ እናንተ እኮ ተጫውተናል። እንዲ እንደ እናንተም እኮ ልጅነትን ወጣትነትን አፍላድሜን እኮ አልፈነዋል። አዎ፣ ግን ምን ያደርጋል በእኛ ጊዜ አንድ ጓደኛችንን መቅጣት ተፈለግን ተፈለግን ከብት መልስ እንለዋለን። ተፈለግን እበት ጠረግ እንለዋለን ሸልሸሌ ልቀም እንለዋለን። ሸልሸሌ ይታላችሁ ኩበት እንዲ ትንሽ ኩበት የተ ኩበት ልቀም እንለዋለን። እንጨት ልቀም እንለዋለን። ውሃ ቀዳ እንለዋለን። ከብት መልስ እንዲሁ ደግሞ ተጠናብን ተጠናብን እንዲ ቅጣቱ እንዲ ጫን ያለው ተሆነ የቋጠራት እንዱማች የቋጠራት እንዱማች አምጣ እንለዋለን። እሱም ሳያንገረግር ያመጣል። ቅጣት ቅጣት ነው፣ እምቢ አይባልም። ቅጣት ቅጣት ነው እና ዱማች ለካ የከተማ ልጅ ዱማች አጣቁም። ዱማች ማለት በእኛ ሀገር ባገርኛ ቋንቋ ዱማች ማለት በኢትዮጵያው፣ አዎ የመሳቃ ማለት ነው። በዚህ በከተሜው የመሳቃ። ከዚህ ደግሞ አሁን ካለሁበት አሮባ ባግላን ችሎታለን። እንግሊዝኛው ርኩ ግልምርኩ ነው። እናንተ እ ባግላን ችሎታ ተቀብለን ንፍሮምትሆን ቀም ሽሮምትሆን ስልቀጥ ነው የምናያረግ። እሱ እጣቱ ነው። ጦሙን ይውላል። ምክንያቱም እኛ አሸናፊዎች እስከሆንን ድረስ ታያማ ሸጋ ነው። አዎ ዛሬ ድረስ እኮ አንቺ ምሳዬን በልተሽ፣ አንቺ ቂጣዬን ቆርጥመሽ እየተባባልን እኮ እንተራረባለን። ጥሩ መስታወሻ ስለሆነ አትቀጣጡ፣ አትጫወቱ፣ ጆይ አታርጉ አላልንም እኮ። ጆይ አታርጉ በእንግሊዝኛ አፍ ነው። እንደው መቼም ምናብርቅ እኮ አይገባቸውም። ይ መታሽ ሟጠጫለሽ ላፍ አታዩማ ኢንጆይ ጆይ አታድርጉ፣ ኢንጆይ አታድርጉ አይደለም ያልነው በቅጡ ነው በኋላ ተቀጣጡ ተጫወቱ። ግን አዲብና ልክ ያለው ጨዋታ የሆነ እንዲሁ ሰውም እንዲሁ ፈገግ የሚያደርግ እንዲሁ የደከመው ያዘነ የቆዘመ እንዲሁ ፈገግ እንዲ የሚያደርግ ቀልድ ተቀላለዱ፣ ቅጣት ተቀጣጡ። ምንድን ነው እንጨት እንጨት ያለ ቀልድ መቀላለድ እንዴት ነው? አንዲ ሴት ልጅ ክብሯን መረጓን ወንዝቅ አድርጋ

ድንገት ያንቺ እናት ያየቻት ቀን ታዲያ እንዲው ምነው ልጅ ባልወለድኩ፣ ምነው መሃን በሆንኩ ብላ ፈጣሪዋን ታማርራለች። ምክንያቱም እንጨት ተሸክማ ከሰው ቤት እንጀራ ጋግራ፣ ልብስ አጥባ አንቺን ያሳደገችሽ ዛሬ በየሽንት ቤቱ ውሃ ናትሽ ላይ የቆሻሻ ውሃ ናትሽ ላይ እንድትደፊ ክብርሽን በአደባባይ እንድታሳይ ማንነትሽን እንድታጫ አይደለም። እሷ ያኔ ልጅ አድጋ ከቁም ነገር ደርሳ ትጦረኛለች፣ ዓይኔም በዓይነት ታሳያኛለች፣ ወግ ማድረግ ታሳየኛለች ስትል ዛሬ አንቺ ተሶሻል ሚዲያ ላይ ቁጭ ብለሽ መከሯን ታሳያታለሽ። አይወላድ አይወላድ። ለማንኛውም ቀልዱም ቀልድ ነው ቀልዱም ቀልድ ነው። እንደው በፈጠራችሁ አምላክ ልጆቼ ተጫወቱ ግን ክብራችሁን የሚመጥን ጨዋታ ተጫወቱ። ሶሻል ሚዲያውን ቴክኖሎጂውን የመሰልጠን እንጂ የመሰይጠን ጊዜ አታድርጉት። የኔ መልእክት ይሄ ነው። ለማንኛውም እኔም የቀረኝም ቡና ላንቀ። እኔም እንዲሁ መድኃኔዓለም ወደ ልቦና የመልሶ ወይ እንዲሁ ውዳሴ ማርያምን እንኳን እንድደግም እሱ ይርዳኝ። መቼም እዚህ ላይ መጥቼ እንዲሁ እንዲሁ ሳገላብጥ እድሜ እንዳያልቅ እንዶ ንሳ ሙት ሳያደርስ እንዳይወስደ መድኃኒዓለም አደራው አደራው። እናንተ ግን ህጌ ሽንት ቤቱ የምትልከሰከሱ ክብራችሁን በየአደባባዩ የምታወርዱ ልጆች ወዮላችሁ። የእናታችሁን ባ- እንዲሁ እሳት ሆኖ ነው የሚበላችሁ። ነግሪያለሁ ነግሪያለሁ። አለበለዚያ ግን ድበጣፍ የማለት ነበር።